አጠር ያልን ከሆነ እና ማጠራችን ላለባበስ ምቾት የሚነሳን ከሆነ የተለያዩ ለአጭር የሚመከሩ አልባሳትን በማድረግ ረዘም ብለን መታየት እንችላለን። ሰላም፣ ሌዲሪ ነኝ። የገጽታ አማካሪ ምሩቅ ስሆን በዚህ ቻናል ስላለባበስ በተለይ ፐርሰናል ስታይላችሁን አውቃችሁ ገጽታችሁን ይበልጥ እንድታሳምሩ ሙያዊ ምክሮቼን አካፍላችኋለሁ። እንዲሁም ስለ ኤሌጋንስና ስለ መልካም ስብዕና ልክ እንደ ውጩ ሁሉ ውስጣዊ ገጽታችንንም እንዴት እንደምናሳድግ እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ዛሬ ርዕሳችን ወደ ሆነው ወደ አጭር አለባበስ እንሂድ። ረዘም ለማለት በአንደኛ ደረጃ ሩል ኦፍ ሰርድስ የሚባለውን ሜትድ ተጠቅመን መልበስ ምስሎቹን ተመልከቱ። ከላይ የለበሱት አልባሳት አንድ ሶስተኛ ሰውነታቸውን ሲሸፍን ከስር ደግሞ ሁለት ሶስተኛውን ነው። ይህም ማለት ከላይ አጠር ያሉ አልባሳትንና ከስር ረዘም ያሉ አልባሳትን ስንለብስ ከስር የምንለብሳቸው ረዥሞቹ አልባሳት እግራችንን አስረዝሞ ነው የሚያሳዩልን። እዚህ ጋር በደንብ ተመልከቱ። በቀኝ በኩል ግማሽ በግማሽ ነው ያደረገችው ቲሸርቷን ስላወጣችው ሰውነቷን ለሁለት ቆርጦ አጭር እግር ያላት ነው አስመስሎ የሚያሳየው። በግራ በኩል ደግሞ አንድ ሶስተኛ ከላይ ቲሸርቷን ወደ ውስጥ ከታ ከስር ደግሞ ሁለት ሶስተኛ ስላረገች ረዘም ያለ እግር ያላት መስላ ነው የምትታየው። ስለዚህ ሁልጊዜም የላይ አልባሳቶቻችሁ ልክ እንደዚህ አንድ ሶስተኛውን ክፍል ብቻ ነው መሸፈን ያለባቸው። ታዲያ አጠር ያሉ አልባሳት ሲባል ክሮፕድ የሆኑ ሆድ የሚያሳዩትን አይደለም። ሆድ የሚያሳዩት ክሮፖች ሰውነታችንን ለሶስት ነው ቆርጦ የሚያሳዩ ከላይ ትንሽ ፓርት፣ መሀል ላይ ትንሽ ፓርት፣ እንደገና ከታች። እንደምትመለከቱት ምስሉ ላይ አንድ ሰው ናት፣ ከግራው ይልቅ ቀኝ ላይ ዘለግ ብላ ነው የምትታየው፣ ምክንያቱም ቀኝ ላይ መሀል ላይ የተቆረጠ ሰውነት የላትም። ሁሌም የላይኛው ልብሳችን ልክ ምስሎቹ ላይ እንደሚታየው እስከ የታችኛው ልብሳችን መጀመሪያ ድረስ ወረድ ነው ማለት ያለባቸው፣ እንጂ መንጠልጠል የለባቸውም። በሁለተኛ ደረጃ ተስማሚ ቅዶችን በብልሃት መምረጥ። የተስተካከሉ ስትራክቸር የሆኑ ኦቨርሳይዝ ያልሆኑ ቅዶች ናቸው ለአጭር ተስማሚ የሆኑት ቅዶች። የጂንስና የጨርቅ ሱሪን ረጅምም ሆነ አጭር ጉርድ ቀሚስን ስንመርጥ ደግሞ ሀይ ዌስት መሆናቸውን ማየት አለብን። ሀይ ዌስትድ አልባሳት ናቸው ረጅም እግር ሰጥተው ረዘም ብለን እንድንታይ የሚረዱን ሃይዌስት የሆኑ አልባሳትን የማትወዱ ከሆነ ወይ ደግሞ ከሰውነታችሁ ቅርጽ ጋር የማሄዱ ከሆነ አንዳንድ ቅርጽ ላይ ሃይዌስት የሆኑ ልብሶች አያምሩም። ስለ ቅርጽ ስናይ እሱን ነግራችኋለሁ የትኛው ቅርጽ ላይ እንደማይሄድ እንደዛ ከሆነ ሚድ ዌስት ሱሪዎችን ወይም ሬጉላር ዌስት ያላቸውን ሱሪዎች ማድረግ ትችላላችሁ። ሎ ዌስትን ማስወገድ ይኖርባቸዋል። እነሱ እግርን አሳጠረው ነው የሚያሳዩት። ሌላው ከላይ ሃይ ዌስት ከመሆናቸው በተጨማሪም ከስር ደግሞ ረዘም ያሉ ነው መሆን ያለባቸው። ረዥም ኩርድ ቀሚሶችና ሱሪዎች ላይ ረዘም ብለው እስከ ጫማ ድረስ ወርደው ጫማችንን በትንሹ ብቻ የሚያሳዩት ተመራጭ ናቸው። ክሮፕ ከሆኑ ሱሪዎችና ሚዲ ከሆኑ አጓጉል ከሚባሉ ቀሚሶች ይልቅ ም እንዳልኳችሁ እረዘም ሲሉ ነው እርዝም ያለ እግር ያለን የሚያስመስሉልን። ክሮፕ ሱሪዎችንና ሚዲ አጓጉል ቀሚሶችን የምንወድ ከሆነ ደግሞ ልክ እዚህ ጋር አጓጉል ቀሚሶችንና የተንጠለጠሉ ሱሪዎችን ካረግን በሂል ጫማ ነው ማድረግ ያለብን። ሂሉ ትንሽ አስረዝሞ ያሳየናል፣ ሱሪዎቹ አጭር ስለሆኑ። በተጨማሪም የምናረጋቸው ሂል ጫማዎች ከስር ከምንለብሳቸው ልብሶች ጋር ተቀራራቢ ቀለም ያላቸው ቢሆኑ ይመረጣል። ልክ እንደምታዩዋቸው ኮንትራስት ካለው ግን ሰውነትን ቁርጥ በማድረግ ያሳጥራል። አሁን እዚህ ጋር ጥቁር ጫማ ቢያደርጉ ኖሮ ሰውነታቸውን ቁርጥ አድርጎ ከታች ደግሞ ጫማው ገኑ ይወጣና እጥረታቸውን ይበልጥ ያሳየው ነበረ። ስለዚህ አጓጉል ልብሶች ላይ ሂል ጫማን አትርሱ። አታድርጉ ምናምን የሚሉ ፕሮፌሽናል ያልሆኑ ምክሮችን ደግሞ አትስሙ። አድርጉ ግን በብልሃት እንደነገርኳችሁ ልክ እንደ አጭር ቀሚሶች ሁሉ ረዥም ቀሚሶችም ለአጭር ጥሩ ናቸው። ከላይ እስከታች አንድ አይነት ወጥ ስለሆኑ ቨርቲካል ላይን ፈጥረው ረዘም አድርገው ነው የሚያሳዩን። መጠንቀቅ ያለባችሁ ግን ረዥም ቀሚሶች ስታደረጉ በጣም ያልሰፉ፣ በጣም ኦቨርሳይዝ ያልሆኑ ቀሚሶች ነው መሆን ያለባቸው። በጣም ሰፋፊ ከሆነ ቮሊዩም ይጨምሩብንና ሆሪዞንታሊ ወደ ጎን ስፍት አርገው ያሳጥሩና አጭር ቀሚስ፣ ከጉልበት አጠር ያሉ ቀሚሶችም ለአጭር ይመከራሉ። እግራችሁን እንዳያሳጥራችሁ አጭር ቀሚስ ስታረጉ በተቻለ መጠን ቤል ጫማ ቢሆን ይመረጣል። ልክ እንደ ሚዲ አጓጉል ቀሚሶች አጭር ቀሚሶችም እግርን ቆርጠው ስለሚያሳዩ በአጭር ጫማ በፍላት ካረግ ነው እግራችን አጭር ሆኖ ይታይብናል። ከላይ ሳይሆን ከወገባችን በታች ረዘም ስንል እግር ሲረዝም ነው ረዘም ብለን የምንታየው። ስለዚህ ሚዲያ አጓጉል ቀሚሶችና አጭር ቀሚሶችን በሄል በማድረግ ዘለግ ብሎ መታየት ይቻላል። ሶስተኛ ተመሳሳይ ቀለም ያላቸው አልባሳት፣ እስከታች ተቀራራቢ ቀለም ያላቸውን ወይም አንድ አይነት ቀለማትንም በማድረግ ዘለግ ብለን መታየት እንችላለን። አንድ አይነት ወጥ ልብስ ስንለብስ ለሁለት ሰውነታችንን ስለማይቆርጥና ቨርቲካል የሆነ ላይን ፈጥሮ ዘለግ አድርጎ ስለሚያሳየን ረዘም ብለን መታየት እንችላለን። በጣም የተቃረኑ ቀለማትን ከሆነ ግን የምናደርገው ኮንትራስቱ የታችና የላይኛውን አጭር ሰውነታችን ለሁለት ቆርጦ ይበልጥ ያሳጥረናል። ኪምን ብዙ ጊዜ አይታችኋት ከሆነ ሞኖክሮማቲክ አልባሳትን ነው የምታደርገው፣ አጭር ስለሆነች ይመስለኛል። ከዚህ በፊት እንደነገርኳችሁ ሙሉ ነጭ ልብስንም ከላይ እስከታች ስናደርግ ቀጠንና ዘለግ አድርጎ ነው የሚያሳየን። ዛሬ ለአጭር ከሚመከሩ አለባበሶች የተወሰኑትን ነው ያየነው። በሌላ ጊዜ ተጨማሪ ለአጭር የሚመከሩ ቲፖችን እናያለን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። መግቢያው ላይ እንደነገርኳችሁ ማጠሯችሁ ኮምፕሌክስ ከሆነባችሁ እንጂ ምንም የማይመስላችሁ ከሆነ ግን ሰው የወደደውንና የሚመቸውን የፈቀደውን ነው ማድረግ ያለበት። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ክረሙልኝ።